ማን ይናገር የነበረ ማን ያርዳ የቀበረ የሚለው ብሂላቸው ስህተትን ተጠይፎ እውነትን የሚያነግሱ ኢትዮጵያውያን የተቀኙት ነው። በነገሮች ላይ ሳይዛነፉ ትክክለኛውን ይዞ ለመራመድ እውነትን ፍለጋ ሲሉ በጽናት የሚቆሙለት ኢትዮጵያውያን፣ ያለመታደል ሆኖ የኋላ ታሪካቸው የተተረከበት የተዛባ መንገድ አንዱን ከፍ ሌላውን ዝቅ አድርጎ ልዩነትን አንግሷል። ታሪክ የጋራ እውነትን አንሻፎና አካታችነትን ረስቶ የተተረከበት መንገድ ልዩነትን በመፍጠሩ የአንድ ሀገር ልጅ ልጆች እርስ በርስ ለመጠፋፋት ጭምር ነፍጥ አንግተው ብረት ጨብጠው ጫካ እንዲወርዱ ምክንያት እስከ መሆን ደርሷል። ይህ አይነቱ ችግሮችን ለመፍታት የተሞከረበት መንገድ ደግሞ በራሱ ችግር ሆኖ ወደ ኋላ የመቅረት ችግርን አዋልዷል። ግራና ቀኝ የሚሳሳቡ የተዛቡ የታሪክ ትርክቶች ኢትዮጵያን እግር ተወርቻ አስረው ወደ እድገት አላራምዳት ብለው ቆይተዋል። ሀገራችን በኢትዮጵያ ታሪክ ላይ እንግዲህ ፖለቲከኞች የራሳቸው የሆነ ኦብጀክቲቭ ወይም ማሳካት የሚፈልጉት ኢንትረስት ስላላቸው ታሪክን በፈለጋቸው መንገድ እንደገና ይጽፉታል ወይም ይበርዙታል ወይም ታሪክን ያጣምማሉ። ይሄ ያው አሁን ባለንበት ሁኔታ በሕዝቦች መካከል በኢትዮጵያ በምንላት አገር ውስጥ በሀገራችን ውስጥ በሕዝቦች መካከል ግጭትን፣ አለማግባባትን ለመፍጠር ምክንያት ሆኗል። በኢትዮጵያ የሀገረ መንግስት ግንባታ ውስጥ ታሪክን የፖለቲካ ማብሰያ ማገዶ አድርጎ የመጠቀም ሂደት ደግሞ በታሪክ ስንጥቃት ውስጥ እንደ ሽብልቅ ሆኖ ይበልጣል አይቷል። ኢትዮጵያ ትናንት ሀገራዊ አንድነትን ለማስጠበቅ ሁሉም ኢትዮጵያውያን ዋጋ ከፍለውላታል። የሀገሬው ህዝብም ብዙ የተድላና የፈተና ጊዜያትን በጋራ ወጥተው እንዳልወረዱ ሁሉ በልዩነት ትርክት የተነሳ በርካታ ፈተናዎችን አሳልፈዋል። የኢትዮጵያ የረጅም ጊዜ ታሪክ ሲጠና አካታችነት የሚጎድለው በመሆኑ የመነታረኪያ አውድማ ሲሆን ተስተውሏል። ከእንዲህ አይነቱ የተሳሳተ የታሪክ አዙሪት ለመውጣት ታዲያ ሁሉንም ዜጎቿን የሚያቀራርብና የሚያግባባ ብሔራዊ ትርክትን ኢትዮጵያ ትፈልጋለች። ብሔራዊነት ትርክት እንዲሆን የሚፈለገው ደግሞ የመጀመሪያው ምክንያት ትርክቱ አማካይ በመሆኑ የተነሳ ነው። የብሔራዊነት ትርክት በእኩልነት በወንድማማችነትና በእህትማማችነት ላይ ተመስርቶ አቀራራቢ በሆነ የጋራ ታሪክ ላይ ይገነባል። አንዱ ሌላውን ሳይጋፋ ወይም አንዱ ሌላውን ሳይጫን በመተሳሰብ ላይ አንደርስታንድ በመደራረግ ይሄ ሕዝብ አብሮ መኖር የሚችል ከየትም የመጣ ስላልሆነ ቋንቋው ስለተለየ በሃይማኖት ምናልባት በርካታ ሃይማኖቶች እዚህ ሀገር ውስጥ ስላሉ ብቻ መጠላላት አይገባም። መገፋፋት አይገባም። አገር የጋራ ነው። የግላችን ደግሞ ቋንቋም ባህልም የየራሳችን ነው። ሁሉም የየራሱን እንደ አገሩ ባለቤት ባህሉም፣ ቋንቋውን ሀብቱን የሚገባውን ተጠቅሞ አብሮ የሚያድግ ከሆነ መገፋፋት ከሌለ አብሮ አገር ይለማል አገር ያለማል። ያ ሲሆን ደግሞ አንዱ ሌላውን በጥርጣሬ ከማየት ወጥቶ የትናንትን ብቻ ሳይሆን የዛሬ አብሮነትን የወደፊት የጋራ ጣፈንታንም ያመላክታል። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩርም ሆነ ብዝሃነት እንደፍጥጦ ፍጹማዊ አንድነት ላይ የሚያተኩር ትርክት ለሚታሰበው የሀገር ከፍታ ጉዞ የሚጠቅም አይደለም። ብሔራዊ ትርክት ትናንትን አምርሮ የሚረግም አሊያም አግንኖ የሚያወድስ ባለመሆኑ ከትናንት ጠቃሚ የሆኑ ነገሮችን ለማስቀጠል የሚሰራበት ጥፋቶች ደግሞ የሚታረሙበት ተደምሮ የመጓዝ ሳቤ ነው። የወል ትርክት ከሌለን፣ የጋራ ሕልም ከሌለን፣ የጋራ መንገድ ካልቀረጽን እና የጋራ መዳረሻችን ካላወቅን በተበታተነ መንገድ የተለያየ አገር መስለን የተለያየ አገር እንድንሆን የሚሰራ ስራ የጥፋት መንገድ ነው የሚሆነው። ከለውጡ ማግስት ጀምሮ መሰረታዊው ጉዳይ ባላንስ ማስያዝ ያስፈልጋል። ኢትዮጵያ ብዙ ብሔር ብሔረሰቦች ሀገር ነች። ኢትዮጵያ ብዙ አይነት ባህሎች ያላት ሀገር ነች። እነዚህን ታሳቢ ያደረገ እነዚህን ያሰበና ያመነ መሬት ላይ ያለው እውነታ ያሰበ ያገናዘበ የብሔራዊነት ትርክት እንዲገነባ የወል ትርክት እንዲገነባ የሚያስችል ስራ ነው። በባለፉት አመታት ከትርክት ጋር ተያይዞ እየተገነባ ያለው ማለት ነው። ሁሉም በጋራ የሚኮራባት ታላቋን ኢትዮጵያ የመፍጠር ጉዞ ከህልሙና ትልሙ እንዲደርስ ለማድረግ የሴራና የጸብ የጥላቻና የውጊያ ትጥቅን ፈቶ ሰላምና አብሮ የመልማት እሳቤን መታጠቅ ግድ የሚልበት ሆኗል። ይህ እሳቤ ደግሞ እንደ ብሔራዊ ትርክት ሆኖ ሲገነባም በገጠሙ ችግሮች ልክ ሳይሆን ከችግሮች በላይ ሆኖ ከወርቃማው ዘመን የተቀዳ የእድገት ከፍታ ላይ የሚያስቀምጥ ይሆናል።